ሰላም ለናንተ ይሁን፣ ውድ ቤተሰባዎች እንደምናላችሁም። ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ርዕስቱን አስታውቃችሁ በአማራ ክልል በጎንደር ከተማ አቅራቢያ ባለፈው መስከረም ወር ሁለት የሰብአዊ እርዳታ ሠራተኞች ማነታቸው ባልታወቀ ታጣቂ ቡድኖች ታፍነው መወሰዳቸውን አንድ ሪፖርት አመላክቷል። በክልሉ ደቡብ ወሎ ዞን የሚገኘው የመካነ ሰላም ተፈናቃዮች መጠለያም በአካባቢው ባለው አስቸጋሪ የጸጥታ ሁኔታና ግጭ ምክንያት ለሰው እርዳታ እንዲሁም ተደራሽ አለመሆኑ ሪፖርት እያሳየ ይገኛል። በደባርቅና አካባቢው ያለው ጉዳይ ምን ይሆን የምትሰሙት ይሆናል። በሌላ በኩል የአፋሕድ ጎንደር ጠቅላይ ግዛት እዝና የአፋብኃ በላይ ዘለቀ እዝ መስማሚያ ስድስት ነጥቦች ይፋ ሆነዋል። ትላንት ብዙዎቹን ያስደነገጠና ያስገረመ የፋኖዎች አንድነት ተከስቶም ነበርም። ይህ ጉዳይ ምንድነው መስማሚያ ነጥቦች ቢሆንም ዘርዘር አድርገን የምናስደመጣችሁ ሲሆን በሌላ በኩል ደግሞ ከህወሀት ቡድን አፈትልኩ የወጣው ሰነድ የለውጥ ፈላጊነት ማሳያ ነው ወይ አይደለም የሚለው ነገር ብዙዎችን እያስባለ ይገኛል። እውነት የወጣው ሰነድ ምንድን ነው? ምንስ ይዟል? ትሰሙታላችሁ። በሌላ በኩል ሀጂ ኡመር ድሬስ ሙፍቲ ጤና እያሳሰበ መጥቷል። በጠና ታሟል። በዱዋም ሆነ በጸሎት ትርሷቸው ሲሉ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መግለጫ ወጥቷል። ሀጂ ኡመር ድሬስ ሙፍቲ በጠና መታመማቸው ተሰምቷል።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

የደረሳቸው ሶስት ወሳኝ ሽማግሌዎች ያለሰለሰ ትጋትና ጥረት ወንድማማቾቹ የመስማሚያውን ሀሳብ ተቀብለው ለመፈራረም ቢበቁም በሁለቱም ዘንድ ያሉ ወይም ከሁለት ጀርባ ሆነው ይህ ስምምነት እንዳይፈጸም በብርቱ የጣሩ ግለሰቦች እንዳሉ መታወቅ አለበትም። እነዚህ ግለሰቦች ዛሬ መሆኑ ነገ ይህን ስምምነት በመጻረር በመቃረን የስምምነቱ ይዘትና ትርጉም በማብዛባት ተግባር ላይ የሚተጉ በመሆናቸው ሁላችንም በንቃት በቅርብ ልንከታተላቸው ይገባል ብለዋል። ከሳምንት በፊት በአርበኛ ሻለቃ መከተዋ ማሞና አርበኛ ዝናቡ ልንጋራ ሁለቱን የጎንደር አርበኞች ራስ አርበኛ ደረጀ በላይ እንዲሁም ደቅሞ አርበኛ አብቶ ወልደ የሰማቸው ለጊዜው ለመጥቀስ ከማንፈልገው ሶስት ሽማግሎች ጋር ሆነው በማነጋከርም በአስቸኳይ ግጭቱን እንዲያቆሙ የሚያስችል የመጀመሪያ ዙር ስምምነት ፕሪሊሚናሪ አግሪመንት እንዲስማሙ ማድረጋቸው መገለጹ ይታወሳል። በዚህ የመጀመሪያ ዙር ስምምነት ከሁለቱም ወገን ሶስት ሶስት አባላት ያካተተ ኮሚቴ የሁለቱ ድርጅቶች ለቀናት የዘለቀ ውይይትና ድርድር ካደረጉ በኋላ ባለስድስት የመስማሚያ ነጥብ ይዘው ተስማምተው ፊርማቸውን በማኖርም በትላንትና ሁለት ስምምነታቸው ለመላው ህዝብ ይፋ አድርገዋል። ስድስቱ የመስማሚያ ነጥቦችም የመጀመሪያው ድርጅታዊ ያልናቸው በጠበቀው በጋራ እና ባንድነት ጥላትን መታገል የሚል ነው። ሁለተኛው የጎንደር ምድር ለሁሉም ድርጅቶች ነጻ መንቀሳቀሻ ማድረግ የሚለው ነው። ሶስተኛው ደግሞ ዳግም አንዱ ባንዱ ላይ መግለጫ አለመውጣት የሚል ሲሆን፣ አራተኛው የጥቁር አስፋልት ከባህር ዳር ጎንደር ትልቁን አውራ ጎዳና በስተቀር በሌሎች መንገዶች ላይ የቀረ ስብሰባን ስራ ማስቀረት የሚልም ይገኝበታል አምስተኛው ከሁለቱ ድርጅቶች አንደኛው የመንገድ መዝጋት አዋጅ ለማወጅ ቢወስን አዋጁን ከማወጁ በፊት ለአቻው ድርጅት ተቀድሞ ማሳወቅ እንዳለበት የሚያትት ሲሆን የመጨረሻው ደግሞ ከሁለቱም የተውጣጡ ባለ አስር አባላት ኮሚቴ መዋቀሩ ሰምቷል። ሁለቱ ድርጅቶች እና ድርጅቶቻቸው አፋድና አፋባን በተመለከተም በጎንደር የፈጠሩ ድርጅታዊ ሕሉናቸውን ጠብቀው በአንድነት ጎን ለጎን ለመታገል ቀጥሎም በሂደት ወደ ሁለተኛ ድግና ለመምጣት እኩል በጋራ እንደሚሰሩም ከስምምነት ደርሰዋል የተባለ ይገኛል። ይህም በብዙዎች ዘንድ መደነቅን እየፈጠረ ይገኛል።

በሌላ መረጃ ከህወሓት ቡድን አፈትልኮ የወጣው ሰነድ እንመለከታለን። የለውጥ ፈላጊነት ማሳያ ጽንፈኛው የህወሓት አንጃ በህዝብ ላይ እያደረሰ ከሚገኙ ጭቆናና ህዝብ እንዳግም ወደ ከፋ ጦርነት ለማስገባት እያደረገ ከሚገኙ እንቅስቃሴ አንፃር በውስጡ የሚገኙ ለውጥ ፈላጊ ህዝብ ልጆች ከፍተኛ የሆነ ተጋድሎ እያደረጉ ይገኛሉ ተብሏል። ቡድኑ ህዝቡ እንዳግን ለከፋ ጦርነት ለመደረግም እየሄደበት የሚገኘው አደገኛ መንገድም እነዚህ ለውጥ ፈላጊ የውስጥ ኃይሎችም እያጋለጡ ይገኛሉ። በቡድኑ ውስጥም እስከ ኮር እስከ ክፍለ ጦር ድረስ የሚገኙ አመራሮች የዚህ ቡድን ዘላለማዊ ጦርነት ጉዞ በቃኝ ብለው ይታገሉ ይገኛሉ። ለዚህ ምስክር የሚሆነው የቡድኑ ሚስጢራዊ ሰነዶች አንድ በአንድ እየደረሱ የሚገኙ መሆኑን እኛም ለህዝብ እያደረሰ መሆኑ ሲል አንድ የመረጃ ሰው አገልጧል። መረጃዎቹም ከውስጥ የምታደርስ ሆን ትብብራለን ሲሉም ተናግሯል። በሌላ መረጃ በአማራ ክልል በጎንደር ከተማ አቅራቢያ ባለፈው መስከረም ወር ሁለት የሰብአዊ እርዳታ ሰራተኞች ማንታቸው ባልታወቀ ታጣቂ ቡድኖች ታፍነው መወሰዳቸውን አንድ ሪፖርት አመላክትም። በክልሉ ደቡብ ወሎ ዞን የሚገኘው የመካነ ሰላም የተፈናቃዮች መጠለያ በአካባቢው ባለው አስቸጋሪ ጸጥታ ሁኔታና ግጭት ምክንያት ለሰብአዊ እርዳታ አሁንም ተደራሽ አለመሆኑም ሪፖርቱ ገልጿል። ሪፖርቱ ትላንትና ያወጣው መግለጫም በኢትዮጵያ ለተለያዩ ጉዳቱ ተጋላጭ የሆኑ የማህበረሰብ ክፍሎችን የሚከታተለው ስብስብ የተባበሩት መንግስታት ድርጅት ተቋማት ማዕከል መንግስታዊ ያልሆኑ የሀገር ውስጥና ዓለም አቀፍ ድርጅቶችን፣ ለጋሾችና የመንግስት ተቋማት ያካተተው ስብስብ በዚሁ ሪፖርቱ በመስከረም ወር በተለያዩ አካባቢዎች የነበሩ ሁኔታዎችን ዳሷል። ወርሃዊ ሪፖርቱ በዳሰሰው ከሸንፈናቸው አምስት ክልሎች መካከል ደግሞ በተለያዩ አካባቢዎች ውጊያ የተካሄደበት የሚገኘው የአማራ ክልል ይገኝበታል። በክልሉ ያለው ግጭት ከትራንስፖርት መዋቅሩ ላይ ከባድ ተጽዕኖ ማሳደሩን ሪፖርቱ አመላክቷልም። የጭነት መኪናዎችን፣ የአገር አቋራጭ አውቶቢሶችን የሚያሽከርክር ሹፎሬዎችን አለማ ያደረጉ እገታዎች እንደሚፈጸሙም ሪፖርቱ ጠቅሷል። ከረም ወር በጎንደር ከተማ አቅራቢያ ማንነታቸው ባልታወቁ ታጣቂ ቡድኖች ታፍነው የተወሰዱ ሁለት እርዳታ ታርቻዎች በደባርቅና ጎንደር መካከል ባለው መንገድ በተደጋጋሚ የሚስተዋለውን የደህንነት ችግር አጉልቶ ያሳየ መሆኑን ሪፖርቱ ገልጿል። የደባርቅ ጎንደር መንገድ ለሰብአዊ እርዳታ እንቅስቃሴዎችና ለሰላማዊ ሰዎች አሁንም ከፍተኛ አደጋ የደቀነ መሆኑን ሪፖርቱ ጠቅሷል። በሌላ መረጃ የቀድሞ የኬንያ ጠቅላይ ሚኒስትር ራይላ ዲንጋ ባጋጠማቸው የልብ ሕመም በሰማንያ ዓመታቸው ከዚህ ዓለም በሞት ተለዩም። የቀድሞ የኬንያ ጠቅላይ ሚኒስትር ራይላ ዲንጋ ባጋጠማቸው የልብ ሕመም በ ሰማንያ ዓመታቸው ከዚህ ዓለም በሞት መለየታቸው ዘግቧል። ራይላ የአዋቂነት ዘመናቸውን አብዛኛውን በፖለቲካ እንቅስቃሴያቸው ያሳልፉ ሲሆንም ለዲሞክራሲያዊ ስርዓት በመታገል ስምንት ዓመታትን በእስር ላይ ያሳልፏል። የኬንያ ፕሬዚዳንት ለመሆን ለአምስት ጊዜያት ያህል የሞከሩት ራይላ ግባቸውን ግን ፈጽሞ ማሳካት አልቻሉም። ራይላ ዲንጋ በህንድ በሚገኝ የኦርጀዴክ ጤና ክሊኒክ በህክምና ያሉ ማረፋቸውን የአካባቢ ፖሊስ አስታውቋል። ኦዴንጋ ከኬንያ ከፍተኛ የፖለቲካ ስራ መንግስት ቤተሰብ የወጡ ቢሆንም ራሳቸውን ተቃዋሚና አመፀኛ መሪ አድርገው ያቀርቡ እንደነበር ኤኤፍፒ ዘግቧል። በጎርጎሮሲያኑ ጥር 7 1948 የተወለዱት ራዮላ ኦዲንጋም የፕሬዚዳንት ዳንኤል አራፕሞ ያገዛዝ በነበረበት ወቅት ለዲሞክራሲ በመታገል የመጀመሪያ የፖለቲካ ጊዜያቸውን በስርና በስደት አሳልፏል። የሎ ጎሳ አባል የሆኑት ራዮላ ኦዴንጋ በጎርጎሮሲያኑ 1992 ነበርም የኬንያ ፓርላማ ውስጥ የገቡትም በመቀጠል በ97፣ 2007፣ 13፣ 2017 ና 22 በተደረጉ አምስት ፕሬዚዳንታዊ ምርጫዎች ላይ ተወዳድረው ሳይሳካላቸው ቀርተዋልም። ራይላ በአራቱ የመጨረሻ ምርጫዎች ደግሞ እንዲያሸንፉ መደረጋቸው በተደጋጋሚ የሞግቱ ነበርም ተብሏልም። በሌላ መረጃ የብር መግዛት አቅማሽ ቁልቁል መጨረሻው እስከ ድረስ ነው እየተባለ ይገኛል። የውጭ ምንዛሬ በገበያ ዋጋ እንዲመራ ከመደረጉ ጥቂት ቀናት በፊት የአንድ ዶላር ዋጋ በጃንዋሪ 1 24 ላይ ብር 56 ብር ከ47 የነበረ ሲሆንም ከሰባት ወራት በኋላ ግን የአንድ ዶላር ዋጋም 57 ብር ከ83 ሆኗልም። የአንድ ዶላር ዋጋ በሰባት ወር ጊዜ ውስጥ ያሳየው ጭማሪም በብር 1.35 ሲሆን በመቶኛ ደግሞ 24 በመቶ ብቻ ነው። ጁላይ 31 24 ላይ ደግሞ የውጭ ምንዛሬ በገበያ እንዲመራ ከተደረገ ከሁለት ቀና በኋላም አንድ ዶላር ዋጋ በብር 17 ብር በመቶ ደግሞ 31 በመቶ እንዲጨምር ተደርጓልም። ኦክቶበር 14 24 ከተደረገው ጨረታ ደግሞ አንድ ዶላር ሀገር ዋጋ በ148 ብር የደረሰ ሲሆንም፣ ከጁላይ 30 በኋላ ማለትም የውጭ ምንዛሬ በጋዋ እንዲመራ ከደረጉ በኋላ ደግሞ ከአንድ ዓመት ከሁለት ወር በኋላ ከ15 ቀን በኋላም 162 ብር ወይም በብር 912 ብር ጨምሯል። ካለፈው ጨረታ ጀምሮ አሁን ላይ ከተደረገው ሲነጻጸርም በአምስት ወር ውስጥም የ13 ፍለውጥ አሳይቷል። ይህ እስከ መቼ ይቀጥላል? ይህ እኮ ችግር ነው እያሉ ይገኛሉ አዋቂው ኢኮኖሚስት አቶ ሙሴ ሳሙም